የሚያስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ በአማራ ክልል የተፈጸመው ያገዛዙ የጅምላ ግድያ እያነጋገረ ነው። ጀነራሉ ደግሞ የፋኖ ኃይሎችን እርስ በራሳቸው እየተባሉ ነው ሲሉ ተናግሯል። ወደ አዲስ አበባ መግባትም፣ ከአዲስ አበባ መውጣትም፣ በአዲስ አበባ መኖርም ፈተና የሆነበት የአማራ ሕዝብ በበዓል ወቅትም እንቅስቃሴው ተገጥቷል። ከዚህ ጋር የተያዘ ዝርዝር መረጃ ተዘጋጅቷል። በቀጣዮቹ 3 ወራት 60 ሺህ የቲዲኤፍ አባላት ሊበተኑ ነው። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ ለአዲስ አበባ መንግስት ጥሪ ያቅርቧል። እንመለከተዋለን። ዜጎቹን በእሳት በማቃጠልና በማረድ ጭምር የሚታወቀው የብልጽግናው መንግስት አሁን ደግሞ አስከሬን በአህያ ጭኖ በህዝብ መሀል ለመቀጣጫ እያቀረበ ነው። በኦሮሚያ ክልል የተፈጸመውና የተገደሉ ሰዎችን አስከሬን በአህያ ጭኖ የማዘዋወር ተግባርም በማህበራዊ የመገናኛ ዘዴ ተገልጋዮች ዘንድ ሲያነጋግር ውሏል። እንቃኘዋለን። መንግስት የአዲስ አበባ ታክሲ ተራ አስጠባቂዎችን በትኖ በሌሎች ሊተካ መሆኑ ተዘገበም። አገዛዙ ላለፉት ዓመታት በዚሁ የስራ መስክ የተሰማሩ ወጣቶችንም እያሰረ ስለመሆኑ ተሰምቷል ተሰምቷል። ተጨማሪውን ይዘናል። የብልጽግናው መንግስት መንግሥት በደስታ አቀበሏለሁ ያለውን የትራምፕ ውሳኔን የአፍሪካ ህብረት አስጊ ነው ሲል ገለጸ። በአፍሪካ ሀገራት ላይ አሉታዊ ተጽዕኖ አለው ሲልም አሳውቋል። ሌላኛው መረጃችን ነው። የጠቅላይ ሚኒስትሩን ጉብኝት ተከትሎ ሶማሌላንድ የማደርገውን ንግግር በይፋ አቋርጫለሁ አለች። የግዛት አንድነትን በቀጥታ የሚጥስ ነው ስትል ማሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል አገዛዙ የፈጸመው የጅምላ ግድያ እያነጋገረ ነው። ጀኔራሉ ደግሞ የፋኖ ኃይሎችን እርስ በራሳቸው እየተባሉ ነው ሲሉ ተናግሯል። ወደ አዲስ አበባ መግባትም ከአዲስ አበባ መውጣትም በአዲስ አበባ መኖርም ፈተና የሆነበት የአማራ ሕዝብ በበዓል ወቅትም እንቅስቃሴው ተገቷል። ይህ በጎጃም እናርጅና እናውጋገደ በተባለ ቦታ የተፈጸመ የድሮን ድብደባን ተከትሎ የተገደሉ ሰዎች የሀዘን ስነ ስርዓትን በከፊል የሚያሳይ ነው። ዛሬ ረፋድ ላይ የተፈጸመው የድሮን ጥቃት የደረሰው ለበዓል ዝግጅት ቤት በመስራት ላይ ተሰባስበው በነበሩ ሰዎች ላይ ነው በሚል መግለጫ ያወጡት የፋኖ ኃይሎች አገዛዙ የገደላቸው ሰዎችን ሀዝም 120 የሚሻገር ብለውታል። ንጹሐንን ከታጣቂ ጋር ደባል ቀምታው የሚሉት የአገዛዙ ሹማምንት ግን በዚህ ጥቃት ዙሪያ እስካሁን ያሉት ነገር የለም። በዚህም ተባለ በዛ ማድረግ ጎጃሙ የድሮን ጥቃት በርካታ ኢትዮጵያውያን የዚህ የርስበርስ ጦርነት ቅጽበታዊ ጥቃት ሰለባ ሆኗል። የብልጽግናው ሰዎች የዜጎች በጅምላ መገደል የስልጣኑ መጽናት ማዕዘን ድንጋይ ነውና የሞቱት ዜጎች ምደባ ላይ ናቸው። ይህ ጦርነት አንዳች መፍትሔ የኖረው ዘንድ የሚቀርበው ጥሪ ቢቀጥልም አገዛዙ ያሰማራቸው ወታደራዊ አመራሮች ግን አሁንም የሀገራቸው ወጣቶችን በትናቸው አባላናቸው የሚል ፕሮፓጋንዳ ላይ ተሰማርተዋል። በጎጃም ቀጠና የተሰማራውን ሰራዊት ከሚመሩት ወታደራዊ አዛዦች አንዱ የሆኑት ብርጋዴር ጄኔራል መለስ መንግስቴም ለህዝቡ መስዋዕትነት እየከፈንለት ነው ይላሉ። ጽንፈኛና ዘራፊ ሲሉ የክልሉ ወጣቶችን የመድቡናም በአሁኑ ወቅትም የሰራዊቱን ምት መቋቋም አቅቷቸው በመፈረካከስና እርስ በራሳቸው በመባላት ላይ ናቸው የሚለውንም አክሏል። በእርግጥ በዚህ ለብልጽግናው መንግስት የእርስ በርስ ተባሉ ፕሮፓጋንዳም የፋኖ ኃይሎች አደረጃጀቶች ወደ አንድ አለመምጣት መልካም ሁኔታን የፈጠረ ሆኗል። የሆነ ሆኖ በአማራም ይሁን በኦሮሚያ ክልል እየተደረጉ የቀጠሉ ጦርነቶች በሐቀኛ ድርድር መፍትሄ ያገኙ ዘንድ የሚቀርበው ጥያቄ ግን አሁንም ቀጥሏል። ኢሰመጉ መንግስት በአማራና ኦሮሚያ ክልሎች የሚደረጉ ጦርነቶችን በድርድር እንዲፈታም ጥሪ አቅርቧል። ተቋሙ ተፋላሚ አካላት በጦርነት ዓለም አቀፋዊ የሰብአዊ መብቶችና የሰብአዊነት ህግጋትን ከመጣስ እንዲቆጠቡም በሲቪሎች ህይወት አካልና ንብረት ላይ ጥቃት ከማድረስና በህፃናትና ወጣቶች የመማር መብት ላይ ገደብ ከመጣል እንዲቆጠቡም ጥሪ አድርጓል። በቀን 120 ሰዎችን በድሮን የሚገድሉ ያገዛዙ ሰዎች ግን ቀላቅለን ንጹሐንንም እንመታለን ላይ ናቸው። ሰላማዊ ሰው ነው የሚባለው ራሱ የጽንፈኛው ጋር ይደባለቅና ጽንፈኛው ጋር ይደባለቅና የጽንፈኛው ድግስ ይበላና አብሮ ሊመታ ማን ወሰደው? እዛ ካልከኝ፣ እኛ ጠላት እዛ መኖሩን ነው እንጂ ድግስ ሊበላ ሄደ ሲቪል ሰው እዛ አለ የለም በሚል ማጠራት አንችል እንዲህ የሚባልበት ጦርነት የክልሉ ሕዝብ በዓልንም ቀብርንም ጨምሮ ማህበራዊ ጉዳዮችን ለማካሄድ እንዲቸገር ምክንያት ሆኗል። በተለያዩ አካባቢዎች የሚኖሩ የአማራ ክልል ተወላጆችም ፋሲካን እና የመሳሰሉ በዓላትን ከዚህ በፊት ከወላጅና ና ቤተሰቦቻቸው ጋር ያከብሩ እንደነበር ያስታውሳሉ። ባለፉት ሁለት ዓመታት ግን ይህ ሲሆን አልታየም። በብልጽግናና ግናና የፋኖ ኃይሎች መካከል አሁንም የሚደረገው ውጊያም ለፋሲካ በዓለም ጉዟቸውንና ድምዳቸውን እንዳስተጓጎለባቸው ያስረዳሉ። ከኮምፑሻ ላ የተነሳሁት ቤተሰብ ጋር ትንሣኤ በዓል ለማክበር ያው በመንገድ ላይ ስንመጣ ፍተሻ አለ። ፍተሻው ላይ በጣም ህዝቡን ያሰቃያሉ። ከወልዲያ ወደ በቁሎ ማለቂያ ነበር የምንመጣው። ሳቀላ ና ድልብ ላይ ተኩስ ነበረ። በአስቸጋሪ ሁኔታ ነው ያለት ነው። በዓል እናከብራለን ብለን ነበረ፣ መንገድ ታገደብን። አስቸጋሪ ሰዓት ነው ያለንበት። በጣም ይከብዳል። ልጅ ይዤ ነው የሚሄደው። ደርሰን ለመመለስ እራሱ እንኳን ለመሄድ ደርሰን እንደምንመለስ ራሱ እርግጠኛ አይደለንም እና ህፃን ልጅ ተይዞ በጣም ይከብዳል። በየመንገዱ ፍተሻ አለ፣ መውጣት መውረድ አለ፣ በዛ ላይ ተኩስ አለ። ድንገት አስር ደቂቃ አስር ደቂቃ መንገድ ተሄዶ ተኩስ ሊኖር ይችላል እና በጣም ይከብዳል። ሰዎችን በማቃጠልና በማረድ የሚታወቀው የብልጽግናው መንግስት አሁን ደግሞ አስከሬን በአህያ ጭኖ በህዝብ መሀል ለመቀጣጫነት እያቀረበ ነው። በኦሮሚያ ክልል የተፈጸመው የተገደሉ ሰዎችን አስከሬን በአህያ ጭኖ የማዘዋወሩ ተግባር በማህበራዊ የመገናኛ ዘዴ ተገልጋዮች ዘንድ እያነጋገርም ይገኛል። በኢትዮጵያ ውስጥ ሞትን ብቻ ሳይሆን አሰቃቂ አገዳደልንም ለማህበረሰብ በማለማመድ የሚታወቀው የብልጽግናው አገዛዝ የተለያዩ የጭካኔ የመግደያ ስልቶችን ሲያሳይም ቆይቷል። ሰውን ዘግዝቆ መስቀልን በጅምላ ገድሎ በግ ሳይደር መቅበርና ሰዎችን ከነነፍሳቸው በእሳት ማቃጠልን ያሳየው የብልጽግናው መንግስት ልጆችን በእናት ፊት መረሸንን፣ አባትን በልጆቹ አጠገብ መግደልን፣ አደባባይ ላይ እያዞሩ አሳይቶ በህዝብ ፊት መግደልን ደጋግሞ የፈጸመው ተግባር ነው። በቅርቡ በኦሮሚያ ክልል ውስጥ በወላጆቻቸውና በዘመዶቻቸው ፊት እንዲረሸኑ የተደረጉት ወጣቶች መነጋገሪያነቱ ሳይበርድ አሁን ደግሞ በክልሉ በአስከሬን ሲጫወት የሚያሳይ ምስልንም አሰራጭቷል። የመንግስት ኃይሎች ሁለት የገደሏቸውና በገላቸው ላይም ደም የሚታይ አስከሬኖችን በአህያ ተጠያቂ ነው። እየሳቁ ሲነዱ የሚታየው ይኸው ምስል በኦሮሚያ ክልል ስሙ ባልታወቀ ቦታ የተፈጸመ መሆኑን የተነገረው ሰዎችን በማንነታቸውና በፖለቲካ አመለካከታቸው ምክንያት የሚገድለው የብልጽግናው መንግስት በጥይት በድሮንና በመሰል መንገዶች ብቻ ሳይሆን በሚልካቸው ታጣቂዎቹ አማካኝነት በእሳት ጭምር ሲገድልም አሳይቷል። አስከሬን በአህያ ጭኖ ሲያንገላታ በአደባባይ ቀርጾ የለቀቀው ግን ያሁኑ ለመጀመሪያ ጊዜ ሳይሆን አይቀርም። የጭካኔ አገዳደሎችን ያስለመደው አገዛዙ ከዚህ በፊትም በቦሰት ወረዳ ልጆች ሸኔናቸው ናቸው የተባሉም ወይዘሮ ኩሌ ሐዋስ የተባሉ እናትን በአምስት ሴትና ሁለት ወንድ ልጆቻቸው ፊት በመንግስት ወታደሮች መገደላቸው የአለም አቀፍ የመገናኛ ብዙሀን መነጋገሪያ መሆኑ አይዘነቀም። በክልሉ በተመሳሳይ ከዛ አስቀድሞ ደግሞ አማኑኤል ወንድሙ የተባለን ወጣት በወለጋ ህዝብ በተሰበሰብበትና እና ትና አባቱን በተገኙበት ደረቱ ላይ ሽጉጥ በማንጠልጠል መረሸኑ የሚታወስ ነው ብልጽግናዎች ለቀናት ገድለው ከጣሉ በኋላ አስከሬን እንዳይነሳ በማድረግ የሚታወቁ ቢሆንም አሁን ደግሞ አስከሬን በጅብ እና በሌሎች እንስሳት እንዲበላ ከማድረግ አልፈው በአህያም ጭኖሟችንን በማሰቃየት ጭካኔያቸውን ቀርጸው እያስተላለፉ ናቸው በነገራችን ላይ አስክሬን ሬሳ ዘር የለውም ሰው ካለ ብቻ ነው ዘር ያለው ዘር ማያስቆ ቋንቋ ነው ዘር ማለት ባህል ነው። ሬሳ ቋንቋ የለውም፣ ባህል የለውም። ሲሞት ስብናሁን አቶ ሬሳ ነው የሚሆነው። ሬሳንም ኦሮሞነ፣ አማራነ፣ ጉራጌነ ብለማሰብ ሰው አይነት አደለም። በቀጣዮቹ ሶስት ወራት 60 ሺህ የቲዲኤፍ አባላት ሊበተኑ ነው። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ ለአዲስ አበባው መንግስት ጥሪ አቅርቧል። የአራት ኪሎ አስተዳደር የውጭና የውስጥ አጋሮቹን አስከትሎ ትግራይ ላይ ጦርነት በሚያካሄድበት ወቅት ራሳቸውንና ወገናቸውን ከጥፋት ለመታደግ ዘምተዋል የሚባሉት ከ270 ሺህ በላይ ታጣቂዎች እንደነበሩ ሲገለጽ መቆየቱ ይታወሳል። የኃላፊነት ደረጃቸው ከኮር በላይ የሆኑ ወታደራዊ አህዶችን የሚያዙ ናቸው የተባለላቸው መኮንኖች ባሳለፍነው ጥር 15 ባሳለፉ ያለፉት ውሳኔም የዲዲአር ስራው ጊዜያዊ መንግስቱ እስኪ ስተካከል ድረስ መዘጌት አለበት ማለታቸውም አይዘነቀም። ይህንን ተከትሎም ለወራት ተቋርጦ የነበረው የህይወት ትጥቂ ማስፈታትና ታጣቂዎችን የመበተን መርሃ ግብር በድጋሚ የተጀመረ ሲሆን ይህም በሚቀጥሉት ሶስት ወራት ውስጥ በ የሰራዊቱ አባላት ላይ መርሃ ግብሩ ገቢራዊ እንደሚሆን ለዚህ ስራ የተቋቋመው ኮሚሽን የሚመሩት አቶ ተመስገን ጥላሁን ተናግሯል። ግዛታችን ህዝባችን ወደ መረበቱ ሳይመለስ ለዲድአር መደረጉ ቁርጠኝነትን አሳይተን ይፈጸም ያለነው ይሄ በተገቢው የኢትዮጵያ ህዝብ፣ የኢትዮጵያ መንግስትም ቢረዳው ጥሩ ነው የሚል ሀሳብ አለን። የብልጽግናው መንግስት ከህወሓት ጋር የተፈራረመው የሰላም ስምምነት በትግራይ ክልል ውስጥ ያሉና ከመከላከያ ውጭ የሆኑ ታጣቂ ኃይሎች ለቀው በሚወጡበት ወቅት ትጥቅ መፍታቱ ይከናወናል ቢልም ሁለቱ ተፈራራሚዎች ይህን ሲያነሱት አይስተዋልም። የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሃ ኪዳኑ ግን ይህንን የምናደርገው ለሰላም ስምምነቱ መተግበር ቁርጠኛ በመሆናችን ነው ሲሉ ይደመጣሉ። በሚቀጥሉ ሶስት ወራት ወደ 60 ሺህ የሚሆኑ የቀድሞ ተዋጊዎችን በትግራይ ክልል በመቀሌ ዓዲ ሓሙስ፣ ውስጥ እንደዚሁም ደግሞ ተጠግኖ ወደ ስራ እየገባ ባለው አዲበራህ ባለው የዲሞቢላይዜሽን ማዕከላችን የምንቀበል ይሆናል። የመጀመሪያውን ፌዝ በሚቀጥሉት ወራት ጨርሰን ወደ ሰፊው የሪኢንቴግሬሽን ስራ ከክልሉ ጊዜያዊ አስተዳደር ጋር ከልማት ሀገሮቻችን ጋር በመሆን እንገባለን ማለት ነው። የትግራይ ክልል ጊዜያዊ መንግስት ፕሬዚዳንት ጀነራል ታደሰ ወረደም ይህንን ትጥቅ የማስፈታት ተግባር ለማከናወን ቃል ኪዳን ፈርመው መቀበላቸውም የሚዘነጋ አይሆንም። መንግስት የአዲስ አበባ ታክሲ ተራ አስጠባቂዎችን በትኖ በሌሎች ሊተካ ስለመሆኑ ተዘገበም። አገዛዙ ላለፉት ዓመታት በዚሁ የስራ መስክ የተሰማሩ ወጣቶችን እያሰረ መሆኑም ተሰምቷል። በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች እንደሚተኩ መንግስትም አምኗል። እነዚህ ተደራጅቷል የተባሉት ወጣቶች ከአዲስ አበባ የተወጣጡ የሆኑ ከሌላ የሀገሪቱ ክፍል ወደ ከተማ እንዲገቡ የተደረጉ ግን የሚታወቅ ነገር ነገር የለም። የሚሰናበቱና የሚበተኑት ወጣቶች ዕጣ ፈንታቸው ምን እንደሚሆንም እንዲሁ አልታወቀም። በከተማ አስተዳድሩ ስር በየወረዳዎቹ ከ2003 ጀምሮ በመደራጀት ላለፉት 14 ዓመታትን በታክሲ ተራ ማስከበር ስራ ላይ የተሰማሩ 10 ሺህ ይደርሳሉ ተብለው ከሚገመቱ ወጣቶች ውስጥ የተወሰኑትን ዋቢ ያደረገው ሪፖርተር ከዘርፉ በመውጣት ሽግግር ለማድረግ መስማማታቸውን ለየወረዳቸው እንዲያሳውቁ የተለያየ ቀነ ገደብ ተቀምጦላቸዋል። ለጋዜጣው አስተያየታቸውን ያጋሩ ተራ አስከባሪዎችም የወረዳ ኃላፊዎች ሰብስበውን ትለቃላችሁ አሉን። እኛ ደግሞ ጊዜ ይሰጠን የሚል ጥያቄ አቀረብን። ተጨማሪ ጊዜ ይሰጠን እያልን ያለንበት ምክንያት ተሸጋገሩ የሚል ነገር የመጣው ድንገት ስለሆነ ነው። እኛ ደግሞ አልተዘጋጀንም በማለት ነው። ወጣቶቹ በ2003 ዓ.ም ስራ ሲጀምሩ ወረዳዎቻቸው ስለ አፈጻጸማቸው ክትትል ያደረጉና ስራቸውን እንዲያሻሽሉ ስልጠናዎችን የሰጧቸው እንደነበር ፣ ገንዘባቸውንም እንዲቆጥቡ ያበረታቱና የአፈጻጸም አቅጣጫ የሚያስቀምጡ እንደነበር ገልጸው ይህ እንቅስቃሴ በሂደት ተቋረጠ ሲሉም ሁሉም ያክላሉ። አንድ ተራ አስከባሪ ሲናገርም በስራ ላይ የተሰማራ ወጣት ተራ በማስከበር በሚያገኘው ገቢ በመተማመን ብዙ የህይወት ክፍሎችን ተጉዞም አብዛኛውም አግብቶና ወልዶ እየኖረ ነው ያለው። በዚህ ሁኔታ እያለን ድንገት መጋቢት ወር መሀል ላይ መጥተው ትለቃላችሁ የሚል መብረቅ ነው ያወረዱብን። ወረዳው እኛን የሚተኩ ወጣቶች ቀደም ሲል ማደራጀቱን ግን እናውቃለንም ብለዋል። ይህንን ሰራተኞችን ከስራ የማሰናበትና ስራ የማሳጣት እንደዚሁም የመበተን ተግባር የመፈጸም ኃላፊነትን የተረከበው የከተማ ና ክህሎት ቢሮ ነው። ይህን ለምን እንደሚያደርግ ቢሮ ተጠይቆ ሌሎችም መጠቀም ያለባቸው ወጣቶች ስላሉ እንተካቸዋለን፣ እነዚህ ለረጅም ጊዜ የቆዩ ናቸው በሚል መልሷል። የአዲስ አበባ ነዋሪን ከመኖሪያ ቀየው እያፈናቀለና እየነቀለ ያለው የብልጽግናው አገዛዝ የከተማን ወጣቶች ደግሞ ከስራቸው እያባረረና እያሳደደ ነው። ይህንን መንግስታዊ እርምጃ የተቃወሙና ድርጊቱ ተገቢ አይደለም ያሉ ሰዎች ደግሞ እየታሰሩ ስለመሆናቸው ለኢትዮ ፎረም የደረሰው መረጃ ያመለክታል።

የጠቅላይ ሚኒስትሩን ጉብኝት ተከትሎ ሶማሌላንድ የማደርገውን ንግግር በይፋ አቋርጫለሁ አለች የግዛት አንድነቴን በቀጥታ የሚጥስ ተግባር ነው ስትል ማሳውቃለች የሶማሊያ መንግስት ክልላዊ ግዛቱ እንደሆነች በሚገልጻት ሶማሌላንድና ሶማሊያ መካከል ባለፈው አመት መጀመሪያም በጅቡቲ ንግግር ተደርጎ ስምምነትም ተፈርሞ ነበር ይህ ስምምነት በተፈረመ በአንድ ቀን ልዩነት ግን ጠቅላይ ሚኒስትር አብይ አህመድ ከሶማሌላንድ ጋር የመግባቢያ ስምምነትን ፈረምኩ የወደብ ባለቤትም ኢትዮጵያንን አደረግኳችሁ የሚል መግለጫ ወጡ ያንን የጅቡቲ ንግግርን ፍሬያማ መሆኑን ተከትሎ የእንኳን ደሳላችሁ መልእክት እንደላኩላቸው የሚገልጹት የሶማሊያው ፕሬዚደንት ሐሰን ሼ መሐመድ ደግሞ በማግስቱ ግን ጠቅላይ ሚኒስትር አብይ አህመድ ከጀርባ ወጋን ሲሉ ለአልጀዚራ ተናግረውም ነበር። የሆነ ሆኖ ቀድሞውኑ የነበረው የሐርጌሳና ሞቃዲሾ አለመግባባት ከዛ ክስተት በኋላ እየሰፋ ነው የመጣው። አሁን ደግሞ ሶማሌላንድ ሉዓላዊነቷ በተደጋጋሚ መጣሱንናም በቅርቡ የተከሰቱ ቅስቀሳዎችንም በመጥቀስ ከሶማሊያ ጋር የምታደርገውን ውይይት ማቋረጧን አሳውቃለች። ግዛቲቷ ይህንን ያለችው የሶማሊያ ፌዴራላዊ ሪፐብሊክ ጠቅላይ ሚኒስትር ሐምዛ አብዲ ባሬ ከቀናት በፊት ከሶማሌላንድ መገንጠል የሚፈልጉ የጎሳ አማጺ ኃይሎችን በተቆጣጠሯትና የፑንትላንድ ግዛት አጎራባች በሆነችው ሱ ለአውራጃ ዋና ከተማ ላስ አኑድ ጉብኝት ማድረጋቸውን ለመቃወም ነው። በሶማሌላንድ ፕሬዚደንት አብዱርሃማን መሐመድ አብዱላሂ የተመራው ካቢኔ ያደረገው ስብሰባን ተከትሎ ትናንት በወጣው መግለጫ የሶማሌላንድ መንግስት ጉብኝቱን የአለም አቀፍ ሕግና የሶማሌላንድን ግዛታዊ አንድነትን በቀጥታ የሚጥስ ነው ሲል አውግዞታል። እርምጃው ሆነ ተብሎ የተፈጸመ የፖለቲካ ቅስቀሳ ነው ያለ ሲሆን በአካባቢ ያለውን የጸጥታ ሁኔታ ለማደናቀፍ ታስቦ የተደረገ ሲልም ወቅሷል። በመግለጫው የሶማሌላንድ መንግስት እስረኞችን ስለማስተላለፍ ማለፍ ከሶማሊያ ጋር ምንም አይነት ድርድር እንዳላደረገ ጠቅሶ የሶማሊያው ጠቅላይ ሚኒስትር ወደ ሞቃዲሾ የወሰዷቸው እስረኞች የጦር እስረኞች አይደለምም ብሏል የሶማሊላንድ አስተዳደር ይህ እርምጃ በሶማሊያ መንግስት ላይ እየተስተዋለ ያለው የፖለቲካ ውድቀትን ለመደበቅ የተደረገ ሙከራ አድርጎ እንደሚመለከተው ማሳወቁንም የሆርን ዲፕሎማት ዘገባ ያሳያል የሶማሊላንድ አስተዳደር በሀገሪቱ ምስራቃው የሱል አውራጃም በሶማሊያ መንግስት እየደረሰ ያለው ጥሰት ለአለም አቀፉ ማህበረሰብ አስቸኳይ ምላሽ እንዲሰጠው ጥያቄ ማቅረቡንም ጠቅሷል ከሞቃዲሾ የሚ የሚካሄደው ጥቃት ጽንፈኛ ቡድኖችን ሊያበረታታና ሰፊው የቀጠናው ሰላምና ደህንነትን አደጋ ላይ ሊጥል እንደሚችልም በመግለጫው ላይ አስጠንቅቋል። ይህ መግለጫ እንደ አውሮፓውያን የዘመን ቀመር ከ2012 ጀምሮ እየተደረገ ያለው የሶማሌላንድ ና የሶማሊያ ውይይትን በመግታት በሶማሊያ ና በራስ ገዟ ሶማሌላንድ መካከል የነበረውን ውጥረትና ለመግባባት ዳግም እንዳያባብሰውም ተሰግቷል። የብልጽግና መንግስት በደስታ አቀበሏለሁ ያለውን የትራምፕ ውሳኔን የአፍሪካ ህብረት አስጊ ነው ሲል ገለጽም በአፍሪካ ሀገራት ላይ አሉታዊ ተጽዕኖ አለው ሲልም ጠቅሷል። ዶናልድ ትራምፕ መመረጣቸው ይፋ ሳይደረግ እንኳን ደስ አለዎት የሚል መግለጫ በመስጠት የሚታወሱት ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ደግሞ የትራምፕ ውሳኔ በፈጠረው የዓለም የንግድ ቀውስ ላይ እኛ እንጠቀማለን የሚል ንግግር ሲያደርጉት ሰምተው ነበር። ከዛ አስቀድሞ ኢትዮጵያ ላይ የተጣለውን የትራምፕን የአስር በመቶ ታሪፍ በደስታ አቀበሏለሁ ሲልም የገንዘብ ሚኒስቴር መግለጹ ይታወሳል። ከዛው ከአዲስ አበባ የአፍሪካ ህብረት የሰጠው መግለጫ ግን የትራምፕ ውሳኔን አሳሳቢነት የሚያትት ነው። ህብረቱ የፕሬዝደንት ዶናልድ ትራምፕ አስተዳደር በአፍሪካ ሀገራት ላይ የጣለው አዲስ ቀረጥ እንዳሳሰበው ማሳውቋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አል የሱፍ ዶናልድ ትራምፕ ያወጁት አዲሱ ታሪፍ በአፍሪካ ሀገራት ኢኮኖሚ ላይ አሉታዊ ተጽዕኖ እንደሚያሳድርም ስጋታቸውን ገልጿል። አሜሪካ በአፍሪካ ምርቶች ላይ የጣለችው አዲስ ቀረጥ የአባል ሀገራቱን ኢኮኖሚ ያዳክማል በማለትም አክሏል። ፕሬዚደንት ትራምፕ ያሳለፉት አዲስ የቀረጥ ውሳኔ ከቻይና በስተቀር በሌሎች ሀገራት ዘንድ ከሶስት ወራት በፊት እንዳይተገበር ለዘጠና ቀናት እንዲቆይም ዶናልድ ትራምፕ ማዘዛቸው ይታወቃል። የአፍሪካ ህብረት ኮሚሽን ሊቀመንበሩ መሐመድ አሊ የሱፍም የአፍሪካ ሀገራት ውሳኔውን ለመተግበር በቂ ዝግጅት እንዲያደርጉ ለዘጠና ቀናት እንዳይተገበር የተላለፈ ውሳኔም ከዛ በላይ ለሆነ ጊዜ እንዲራዘም ጥሪ አቅርቧል። ራሳችንን ለአዲሱ የታሪፍ ስርዓት በሚገባ ለማዘጋጀት የዘጠና ቀናት የእፎይታ ጊዜው እንዲራዘም ተስፋ እናደርጋለን ሲሉም ነው የገለጹት። ፕሬዚደንት ዶናልድ ትራምፕ አዲስ የቀረጥ ፖሊሲያቸው በተለይም እንደ አውሮፓውያን ዘመን ቅመር ከ2000 ጀምሮ የአጎዋ ዕድል ተጠቃሚዎች የሆኑ 32 የአፍሪካ ሀገራትን ይበልጥ ሊጎዳ እንደሚችልም ባለሙያዎች ይናገራሉ። የአፍሪካ ሀገራት እንዲህ አይነት ችግሮች ለመቋቋም እንዲችሉም የታሪፍ ከለላዎችን የሚያስወግደውን የአፍሪካ አህጉራዊ የነፃ ንግድ ስምምነት ትግበራን እንዲያፋጥኑትም ሊቀመንበሩ በአጽንኦት ጠይቀዋል። የአህጉራዊ የነጻ ንግድ ስምምነት መተግበር ከሌላው ክፍል ዓለም የሚመጡ መሰል ችግሮችን ለመቋቋም ያስችላል ሲሉም ያከሉት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን ችር